ማሻአላህ ማሻአላህ ማሻአላህ በጣም ደስ ይላል። ጨምሮ ጨማምሮ ለስደግነትሽ አላህ ይስጥሽ ማለት ነው። ሮዛን አለማመስገን አለማድነቅ አይቻልም። እንግዲህ ሰኢድ ከዚህ ሴት ለልጆቹና ለሱመያ የገዛውን ስጦታ አይታችኋል። የሰኢድ ሚስት እየሞከረች ምናምን ነበረ። እንደውም ለመሳኪን እንሰጣለን ምናምን እያለች ነበረ፣ የሰኢድ አዊ ማለት ነው። ግን ዛሬ ሮዛ ለሱመያ ሁሉንም ወስዳላት። ሱመያ እንግዲህ ደስ ብሏት አይተናል ማለት ነው። ደስ ይላል። ግን ሮዛ በጣም በጣም ጎበዝ ጎበዝ ጎበዝ ነሽ። ሮዛን አለማድረግ ያለምንም አይቻልም ማለት ነው። እንግዲህ ሰይድ ቤት ሄዳ ሰይድ በሌለበት ለሷ ደውላ ልጅቷን ሸውዳ ሱመያ ጋር ለሷ የተገዛውን ነገር እና ለልጆቿ የገዛውን ነገር ይዛላት ሄዳለች ማለት ነው። አሰላሙ አሌይኩም ረህመቱላ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛ ይበል። አላህ ሀገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ ብቅ ብየላችኋለሁ። እንግዲህ የዛሬውን ቪዲዮ እንዳያችሁት ህልም ነው የሚመስለው ራሱ ሮዛ ሰይድ ቤት ሄዳ ሰኢድ በሌለበት ለሱመያ የገዛውን ልብስ ምናምን ሰብስባ ከሚስቱ ወስዳ ማለት ነው ሚስቱን አርኬት ያለችው ለሚስቱ ደውላ ጠይቃ ሁሉንም ነገር ወስዳ ለሱማያ ሰጠታለች። ሱማያ እንግዲህ ደስ ብሏ ታይተናል ማለት ነው። የልጆቿንም የሷንም ልብስ ወስዳለች። ሮዛ ግን በጣም ጎበዝ፣ የምትደነቅ ሴት ናት ማለት ነው። ከነ አማርኛዋ ገደል እያስገባች አማርኛዎቹን ገደል እየከተተቻቸው ነው። ግን እንደዚያ ሆኖ አማርኛዋ ራሱ በጣም ደስ የሚለው በጣም የምትጣፍጥ አማርኛን የምትናገረው ግን፣ ምንድነው አሁን የሰይድ ሚስት እንዴት ተሸውዳ ሰጠች አላውቅም ግን እንደሞከረች እንደዛ ነው ራሱ ልብሱ የተወቸው ማለት ነው። ግን ደስ ደስ ደስ ደስ ይላል። ያኔ ለሰው የተገዛው ስጦታ ለሌላ ሰው ሲሆን ያናድድ ነበር፣ ግን ደግሞ አሁን ወደ ባለቤቱ ስለሄደ አሪፍ ነው። አንዳንዴ እንደዚህም ጥሩ ጓደኛ ካለ ሁሉንም ነገር ሸፋፍ ነው ይዞ ይሄዳል ማለት ነው። እንደዛ ነው። ለማንኛውም ግን ደስ ይላል። ደስ ይላል ከምንም በላይ እውነት ደስ ይላል። ጓደኝነታችሁ እስከ መጨረሻው ያድርግላችሁ። ጥሩ ልጅነሽ። ሰይድን ራሱ ከዚህ በፊት ወዳለው አግባኝ ምናምን እያለች ነበረ። ግን አግባኝ አግባን ለአግባችሁ ካላቸው ሴቶች ሁሉ እሷ ትበልጣለች በስነ መግባርም በሁሉም። ለሱመያ ብላ ሰይድን ትታለች። ዛሬ ላይ ደግሞ እሷ ጓደኛ ሆናለች። ደስ የሚል ነው ከምር። እንደሷ አይነት ጓደኛ ያብዛላችሁ ነው የሚባለው። በጣም ጥሩ ይዛ ይሄን ነው ሁሉ እንግዲህ ያደረገችው ሱመያን ደስ እንድላት ብላ ነው። ይሄ ነው አያችሁ እንዴ! ዋው ልብስ ነው። በጣም በጣም አዝናናት፣ ለመናገር ማለት ነው ይሄ ልብስ ነው። እንደው ደስ ያለኝ ከነ አዲስ አበባ እዚህ ብርድ ስለሆነ አዎ በቃ እስኪ አንቺ ደበሰችው እንዴ፣ ምንድን ነው? ሰ ሰ ቪዲዮ ላይ ትንሽ ነበር። የጀሚላ ነው እንግዲህ ሮዛ፣ እንደምታዩት ልብሱን ይመጣልሽ። ለማንኛውም አመሰግናለሁ ሮዛዬ፣ በጣም ነው ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም፣ ግን እኔ ልጅቷ ማለት ነው ሴት ልልብሶ ላይ ምናምን እንደ ሰላም አለኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። ዛሬ ከማን ጋር ነኝ? ከሮዛ ጋር ነኝ። ዛሬ ደግሞ ያው ካሜራም እንዳለ በስነስርዓት ነው የተገናኘ ነው የተደባበቅ ነው ነገር የለም ማለት ነው አዎ እና ሮዛዬ ሰርፕራይዝ አድርጋኝ እስኪ ሰላም ውድና የተከበራችሁ ሰዎች ዛሬ እኔ አንድ መጥናል በስምምነት ማለት ነው ምንም የለም ዛሌ ነው የመጣችሁ። ምን አይነት ሰርፕራይዝ ነው? ምን ሰርፕራይዝ ነው? ለምን እንዳመጣችው? ራሷን ነው እንግዲህ ከናንተ ጋር እኔ የምጠይቃት ማለት ነው። ስትመጣ በቃ አሁን ከካሜራ ጀርባ ነው እንግዲህ የተገናኘ ነው ማለት ነው። ስለዚህ ያመጣችሁ ምናምን ሰርፕራይዙ ምናምን ነግራኛለች፣ ግን ለኔ ራሱ ግራ ስለገባኝ በቃ እየቀረጽን በዛው ኖራ ተባብለን ነው ማለት ነው። አዎ እንደዛ ነው። ስለዚህ እስኪ እሱ ሞያጋ ይህ ልብስ በሰዓቱ ሳይል ነበረ። ሊሰት የጓጓው እሱ ነበረ ሊሰት ያኔ ተስፋ አድርጎ ሁሉን ነገር በደስታ በፍቅር ነበረ መጀመሪያ ላይ ያደረገው፣ ግን ስራ አልተሳካለት። ዛሬ ባይሳካም ያው በተዘዋዋሪ ስለሄደለት ለልጆቹ እና ለሚስቱ አኪል ደስ ይለዋል ብዬ አስባለሁ። እሱ ራሱ ያው ተገናኝተው የዛ ጊዜ ቢሰጣት እሱ ራሱ ከዚህ በላይ ነበር የሚደሰተው። ዛሬ ራሱ ደስ እንደሚለው እርግጠኛ ነኝ። ለምን እሷ እችኛዋ ለመሳኪል እንሰጣለን፣ ምንም አይደለም፣ ችግር የለውም። ቤት ራሱ ባይቀመጥም ለመሳኪን እንሰጣለን እያለች እያጨቀለችበት ነበረ። ይሄ ቃል እሱን ትንሽ በትንሹ እንኳን ቢሆን ልቡን ይሰብራል ማለት ነው። ለምን የገዛው እሱ ለልጆቹ በፍቅር ነው። ለልጆቹን ለማግኘት ስለጓጓው ለልጆቹ ትልቅ ፍቅር ስላለው ለልጆቹ ለመስጠት መጣሁ አምጥቼ ሰርፕራይዝ፣ ይዘሽ መጣሽ። አንቺ ግን ሰላም ነሽ ጠይቅሽ። ሀያ መቶ ጊዜ ካሜራ ፊት ለፊት ይጠይቃል ነው። ሁሉም ሰላም ነን

ወደ ዋናው ጉዳይ ግቢ ማለት ነው። ኦኬ ወደ ዋናው ጉዳይ ሊግባ ነው። እንደዛ አሪፍ ነው። እንደዛ ኦኬ። እኔ ዛሬ ሰርፕራይዝ አለኝ። ሱመያ አይንሽ ጨፍኝ። እኔ ቆይቼ አለሁ ለእነሱ። እኔ ቅድም አሳየሽኝ። አይኔን አስጨፍነሽ መቶ ጊዜ ጨፍኝ። አሁን እኔ ሊያመጣሁት ሰርፕራይዝ እናንተ ያሳያችሁ ሰርፕራይዝ ነው። አንቺ ምናምን የለም ነው። አያችሁ እንዴ ዋው ይሄ ልብስ ነው በጣም በጣም ማለት ነው ልብስ ነው ደስ ያለ አዲስ አበባ ብርድ ስለሆነ ለበሰችው ይሄ ለጀሚላ ነው፣ ለጀሚላ ነው። እሺ ለመሳኪል ለመስጠት አልነበረ የሚያንን ልብስ እንጂ፣ ግን ዛሬ ደግሞ ልጆቹ ደርሶለታል ማለት ነው። ደስ ይላል፣ በጣም በጣም ከምነግራችሁ በላይ። አንዳንዴ ባላሰባችሁ ሰዓት፣ ባላሰባችሁት ጊዜ ሁሉም ነገር አለ፣ በጻፈው ጊዜ ይሆናል ማለት ነው። አሁን ማን ማን ያሰባል? ይሄ ለብሰሱ መያገ ይሄዳል ብሎ የልጆቿና እሷ የተገዛ ስጦታ እሷ ጋ ይደርሳል ብሎ ያሰባለ? ማናችንም አላሰብም። ግን አላህ ሰበቡላ አስባብ ያደርግና ሁሉንም ነገር በተዘዋዋሪ ያደርገዋል ማለት ነው። የሰው ልጅ ሰበብ ይሆናል፣ አላህ ያሳካል። እንደዚህ ነው ማለት ነው። ልክ እንደ አሁኑ አሁን ሰይድ ይሄ ሀሳብ ራሱ አልመጣለትም። ይሄ ሀሳብ ለሱ አልመጣለትም። እንደዚህ አሁን በሰው አስልኬ ነው። ራሱ ባለፈው የሆነ ነገር ነካ ነካ አድርጌ ነበረ። ሱብሃነላህ ግን በጣም ያኔ ምንድን ነበር ያደልት ለሱመያና ለልጆቹ የገዛውን ልብስ ያስቀምጥ ወይ ደግሞ እሷን በሚቀርብ ሰው ራሱ አንድ ቀን ሊሄድ ይችላል አይታወቅም። ወይ እሷ ልትመጣለት ትችላለች። ወላ ለመሳኪን እንዳትሰጥ ወላ ለሰው እንዳትሰጥ ይቀመጥ በክብር ብዬ ነበር ግን ዛሬ በክብር እዛው የተባለበት ቦታ ላይ ሄደ ማለት ነው። ደስ አይልም? ደስ ይላል ከምር። እና አንዳንዴ ህይወት እንደዚህ ናት። በአንድ በኩል ስታዩዋት፣ በሌላ በኩል በአንድ በኩል ታዘነብን እና በአንድ በኩል ደግሞ ቀናት አደርጋለች። ይሄ የህይወት የራሷ መስፈርት ነው እና ጥሩ ነው እንደዚህ ሲሆን ደስ ይላለ። ከዚህ በኋላ እንግዲህ ያው ብትለብስም ብትሞክርም ያው ግን ደግሞ እውነተኛ ባለቤቷ ጋር ስለደረሰ ከምር ደስ ብሎኛል። በሮዛ ምክንያት ማለት ነው። ሮዛ እንግዲህ እንደዚህ ቅልብ መሆኗል እንደዚህ ጎበዝ መሆኗን ጀግና ናት ከምር። እስኪ ያው ማን አሁን እዛ ቦታ ላይ በእሷ ቦታ ማን ያስባል? ለምን ከመጀመሪያው እሷም ሰይድን እንደወደደችው ታውቃላችሁ፣ ግን ለሱመያ ብላ ትላለች። ከዛ ማድረግ የሌለባትን ነገር ሁሉ ነገር ያደረገችው ለሱመያ ብላ ነው። ለሱመያ ደስታ ስትል እሷ ቤት እሱ ቤት ሄዳ ልብስ ወስዳ ምናምን ሱመያ እንደውላ አግኝታት እንግዲህ አዲስ አበባ የት እንዳገኘቻት ባላውቅም ተገናኝ አይተው ሁሉን ነገር ሰጥታታለች ማለት ነው። እንግዲህ እንዳያችኋት እሷ እራሱ ተደስታ በደስታ ሳቋ አይታችሁታል ፊቷ ላይ ማለት ነው። የደስታ ሳቅ ያስታውቃል። አንዳንዴ በውስጥ ሐዘን ይዞ የሚስቅ ሰው ሐዘኑም ሳቁም ያስታውቃል ማለት ነው። ግን የዛሬው የደስታ ሳቅ ነው ከምር። ሰኢድ ስጦታ ስለገዛላት ተደስታ ሳቀች። ሌላ ነገር አይደለም። ስጦታ እሷ ጋር ስለደረሰ ደስ ብሏት በደስታ ፈገግ ስትል አየናት ማለት ነው። እኔ ራሴ ደስ ብሎኛል። እንደዚህ ፈገግ ማለቷ ጥሩ ነው። እንደውም ልብሱን የምንወደርኩት ምናምን ምናምን እያለች ለአዲስ አበባ የሚሆን ሹራብ ምናምን ነበር የገዛው እሱ፣ እሱ ልብስ አስደስቷታል። የልጆቿን ስጦታ፣ የእሷ ስጦታ ስለወሰደች ደስ ብሏት እየሳቀች አይተናል። መሬት ነው እንግዲህ ደስታ፣ አንዳንዴ ሳታስቡት ድንገት ነው የሚመጣው አንዳንዴ የሰው ልጅ እያዘነ ዝም ብሎ ይስቃል። ያሳቅ ሳይሆን የእሷ የዛሬው ሙሉ በሙሉ የደስታ ሳቅ ነው ማለት ነው። ይሄ የደስታ ሳቅ እስከ መጨረሻ ይሆንላት ነው የምንለው። እንግዲህ ደግሞ የበለጥ አሁን ይህን ቪዲዮ ሲያይ አኪ ሰይድ በጣም በጣም በጣም ደስታ ደስታ ደስታ በደስታ የሚዘል ነው የሚመስለኝ ራሱ ማለት ነው። ማነው? አዎ የለካቸው ልብስ ሚስቱ ጋር በመድረሱ ልጆቹ ጋር በመድረሱ ደስተኛ ነው የሚሆነው። ለምን ለነሱ በፍቅር በደስታ በቃ በሙሉ ልቡ ተደስቶ ስለሆነ ይገዛላቸው፣ ዛሬ ላይ እነሱ ጋ እሱን ባያደርስላቸው በሰው ስለደረሰለት፣ በሮዛ ምክንያት ስለደረሰለት በጣም ደስ የሚል ይመስለኛል። ጥሩ ነው። አያችሁ፣ አንዳንዴ ጥሩ ጓደኛ ሲኖራችሁ እንደዚህ የሚያደርጋት ማለት ነው። በአሁኑ ሰዓት እንደዚህ ማን ያደርጋል? ግን እሷ ስለሆነች ይሄንን ሁሉ አደረገች ማለት ነው። ለምን እሷ እንደስ እንድላት እሷ በቃ እንድትስቅ ያኔ እሷ የሆነ ነገር እሷ ጋር እንዲሄድ ስላደረግችላት እናመሰግናለን። እኛ ራሱ ሮዛዬ ይ ጥሩ ሰው ነሽ፣ ጥሩ ልብ ነው ያለሽ። ለዚህ ለጥሩነትሽ ደግሞ አላ ጥሩ ነገር ይፍቅሽ። ኢንሻላህ፣ ባላ ፈቃድ ሁሉም ነገር ይሳካልሽ። ይሆናላንች ራሱ የምትወጂውን ሳይሆን የሚወድሽ ባል ልታገኚ ትችያለሽ። ያው ሰይድ እንግዲህ ሰይድን የተውሹ ያው ለሱመያ ብለሽ እንደሆነ በንጹህ ልብ እንደተውሹ እዚህ ላይ ያስታውቃል ማለት ነው። ሌሎቹ ቢሆኑ ብድብድብድብድብድ እያሉ ምንም ነገር አልተለየላላቸውም ነበረ። ግን ዛሬ አንቺ በእውነት ጥሩ ስራ ነው የሰራሽ። ጥሩ ስራ ሰርተሻል። ቀጥይበት። ከሷ ጎን ሆነሽ ይህንን ነገር ዛሬ እንድትስቅ ደስ እንድላት ስላደረግሽ በጣም ደስ ብሎ እና ዝም ያለ እራሱ ከምን ነገር ማለት ነው። ጥሩ ነው ደስ ይላል። እንሻለሁ እንግዲህ ውድ ቤተሰቦች ያያችሁት ነገር አያስደስትም? በጣም የሚያስደስተው ከምር። አንዳንዴ የሰው ልጅ ጥሩ ነገር ሲያደርግ ደስ ይላል።